ያላችሁበት የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ነው። መርሃ ግብራችን ዐውደ ይሰኛል። በዛሬው መርሀ ግብራችን እንደ ወጣትነትና የመጽሐፍት ንባብ ምን ደረጃ ላይ ይገኛሉ እነሱን ወደ እናንተ እናደርሳለን። ቀጥታ ወደ ምርሀ ግብሩ ከመግባታችን በፊት ከእንግዳችን ጋር ተዋውቀን መርሃ ግብራችንን እንጀምራለን። መምህር እንኳ እንደና መጣ እንኳ ሰላም እሺ ስሜን አሁን መላኩ ባላለሁኝ መልካም እሺ መምህር ምናልባት እንግዲህ ቀጥታ ወደ መርሃ ግብራችን ከመግባታችን በፊት በመጽሐፍ ቅዱስ ውስጥ ሁልጊዜም ቢሆን ወጣቶች የሚያስታውሱት የሚያነሱት በጉብዝና ወራት ፈጣሪህን አስብ የሚለውን የመጽሐፍ ቅዱሳችንን ክፍል ብዙዎቻችን በተለይ መልካም ነገር ለመስራት ስንፈልግ ለመመጽወት እንዲሁም ደግሞ አስራታችንን ለመክፈልም ስናስብ እቺ ቃል ቀጥታ ወደ አይምሯችን ትመጣለች እና እንደው በጉብዝና ወራት ፈጣሪህን አስብ ለምን ተባለ? ለማንስ ተባለ? በጉብዝና ወራት ፈጣሪህን አስብ ይላል መጽሐፈ መክብብ ምዕራፍ 12 ቁጥር አንድ ላይ አው እንግዲህ ጉብዝና ሲል ታላቁ ሊቅ አለቃ ኪዳን ወልድ ክፍሌ በመዝገበ ቃላቸው ላይ ጉብዝናን የሚተረጉሙት ወጣት ብለው ነው። እንግዲህ ጎበዞች ሆይ ክፉን ስላሸነፋችሁ ጽፍላችኋለሁ፣ ይላል ደግሞ መልእክት ላይ አንደኛው ዮሐንስ መልእክት ላይ። እና ጉብዝና ማለት እንግዲህ ወጣት ብለን ከተረጎም ነው የጭንቀት ቀን ሳይመጣ ነው የሚለው አስቀድሞ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ነው የሚለው። በእውነት የሚገርም ቃል ነው። ለምንድን ነው ያ ዘመን የወጣትነት ዘመን እጅግ በጣም ጉልበት ምናወጣበት ብንሮጥ ምናመልጥበት ብንወድቅ ምንነሳበት እንዲሁም ደግሞ ብንይዝ የምንጨብጥበት ጊዜ ነው። ይሄ ወጣትነት ጊዜ እና ይሄ ወጣትነት ጊዜ ዓለምም ይፈልገዋል እንደምታውቂው፣ እግዚአብሔርም ደግሞ ይፈልገዋል። ሰው በሕፃንነቱ እግዚአብሔርን ሊያስብ ይችላል። በአረጋዊነቱ ደግሞ እድሜ ራሱ ወደ እግዚአብሔር የሚያቀርብ ነው። የህፃንነትም ዘመን እንደገና ደግሞ የአረጋዊነትም ዘመን። በዚህ በይሄ ፋይሬጅ በሚባለው በወጣትነት ዘመን ብዙን በቃ ከእኛ በላይ አዋቂ የለም፣ ከእኛ በላይ ጉልበተኛ የለም። ደረታችን ይቀላል፣ ጡንታችን ይፈረጥማል። በጣም የሚገርም ወቅት ነው። ታዲያ ይሄ ወቅት እነሆ ለማን ይውላል ነው ጥያቄው። ለእግዚአብሔር ይዋል ወይስ ደግሞ ለዓለም ይዋል? እግዚአብሔር የተሻለ ነገር አይገባውም ወይ? በእውነት የጥሩ ነገር አይገባውም ወይ? በእናታችን ተሸክመን ቤተክርስቲያን መጣን። ደግሞ በአረጋዊነት ዘመን ሞት ተሲለን ደግሞ እንደገና ደግሞ ሰው ተሸክሞን ቤተ መቅደስ ይገባል ወደድንም ጠላንም ማለት ነው። ይሄ ዘመን ግን በእውነት የምንመርጥበት ዘመን ነው። ለእግዚአብሔር ደግሞ የሚገባው ዘመን ነው። አሁን እዚህ ጋር ምንድን ነው እንግዲህ በመርህ ደረጃ ማንም ለእግዚአብሔር ይዋል የሚል የለም። በእውነት ግን ተግባር ላይ በእውነት ለማን ይዋል የሚለው ጥያቄ ነው። ለእግዚአብሔር ይዋል ለዓለም ይዋል ለሴጣን ይዋል ለቅድስና ይዋል የሚለው ጥያቄ በጣም ቤዚክ ነው። ለዚህ ነው ጎበዞች ሆይ ክፉ ስላሸነፋችሁ እጽፍላችኋለሁ ይላል። ጎበዝ የምንለው በእውነት አሁን ትርጉሙ ራሱ ይቀየርብና በነገራችን ላይ ጎበዝ ወጣት የምንለው ሪሊ በዕድሜ ነው በዕድሜ ነው። ታስታውሸዋለሽ መጽሐፈ ኢያሱ ላይ ካሌብ የሚባል አንድ የሰማንያ አምስት አዛውንት ነበሩ። መጣም እኔ ይላሉ እኔ ወጣት ነኝ ይላሉ እኔ ጉልበተኛ ነኝ ይላሉ። ሪሊ የእድሜ ጉዳይ ነው ወይ የሚለው ጥያቄ ይመጣል ማለት ነው። ወጣት የምንለው በእኛ በኦርቶዶክስ እይታ እምን ተረጉመው ከእግዚአብሔር ጋር የሆነ ነው ኢዝ ኖት የእድሜ ጉዳይ አይደለም ማለት ካሌብ የሰማንያ አምስት አዛውንት ሆኖ ወጣት ነኝ ይላል። ለምን ከእግዚአብሔር ጋር ስለሆነ ማለት ነው። አንዳንድ ጊዜ በእድሜ ወጣት ሆነን እኮ አርጅተናል፣ በእውነት ለዓለም ሞተናል፣ ለኃጢአት ሞተናል። ከእግዚአብሔር ጋር ሰው ሲሆን ነው ወጣት የምንለው። እና በእድሜያቸው አዛውንት የሆኑ ከእግዚአብሔር ጋር የሆኑ እነሱ ናቸው ወጣቶች ሬሌ ወጣት ሆኖ ደግሞ ከእግዚአብሔር ጋር ያልሆነ ሪሊ ያርጅቷል ነው። በእኛ ትርጓሜው ራሱ ይቀየራል። ጎበዝ የምንለው ሪሊ ከእግዚአብሔር ጋር የሆነ ፍጹም ህብረታዊ ከእግዚአብሔር ጋር ሱታፌ ያለው ነው ማለት ነው። እና ይህ ወጣትነት በልክ አንዳንዶች ምን ይላሉ፣ እንደ አቶሚክ ቦምብ ነው ይላሉ ወጣትነት አቶሚክ በምብ ለጥቅም ካዋልሽው ነው። አንድ እችን ቅንጣት የምታህል የጣት ያህል የምታክል የአተም የመብላላት ሂደት አንድ ከተማ የማብራት አቅም አለው ይላል። ላይት የመስጠት ማለት ነው። እንደዛው ደግሞ ለክፋት ከዋል ነው። አቶሚክ በንቡ ያው ታቃላችሁ በሄሮሽማና ማና ነጋሳኪ ምን ያህል እስቲል አሁንም ድረስ እዛ የሚወለዱ ልጆች ጄኔቲካሊ በጣም ኮራፕትድ የሆኑ ናቸውና ልክ እንደ አተሚክ ቦምብ ነው ይሄ። ደግሞ በ1950 በተማሪዎች እንቅስቃሴ ወጣቶች ምን ያህል ዳሜጅ እንዳደረሱ እናውቃለን። በግብፅ ደግሞም አለን ምን ያህል እነ ሀቢብ ጊዮርጊስ ተነስተው እና የወጣት አቅም አለ። ሪሊ ለበጎ ከዋል ነው ለእግዚአብሔር ከዋል ነው። ይሄ ደግሞ ለእግዚአብሔር የሚገባም ስለሆነ የሚገባም ስለሆነ ወጣቶች ሪሊ ያልፋል እኮ አይደለም። ይሄ ዘመን ያልፋል። ግን ለማን አልፎ ይዋል የሚለው ሪሊ እንግዲህ ለእግዚአብሔር ነው። ማይል የለም ማይስማማ የለም። እነሆ የቤተ ክርስቲያን ልጅ ከሆነ ግን ያንን ፕራክቲካሊ መሬት ላይ ያውለ ነው። ሪሊ ራሳችንን ኢቫሉዌት ማድረግ አለብን ማለት ነው። ለእግዚአብሔር ነው እየዋልን ያለ ነው? ይህን ውበት፣ ይህንን ጉልበት፣ ይህንን አቅም ለምን የሚገባ ስለሆነ ማለት ነው። አቤል እኮ የተወደደውን መሥዋዕት ለእግዚአብሔር፣ ይሄ ነው የሚገባው ብሎ ምን ያህል ተጨንቆ እንዳቀረበው ማለት ነው፣ እንዳቀረበው ጉልበታችንን፣ እውቀታችንን፣ እድሜያችንን ማለት አይገባውም? ይገባዋል። ስለሚገባው በወጣትነት ዘመን በጉብዝና ወራት የጭንቀት ቀን ሳይመጣ እግዚአብሔርን አስብ ይላል። አዎ በእርግጥም ኖሮ ኖሮ አይደል፣ ውሎ ውሎ ከቤት፣ ኖሮ ኖሮ ከመሬት፣ አደለ? የሰው ልጅ መሞቻው ቀን መቼስ አይቀርም። ሰው በዚህ ምድር ላይ ሲኖር ማለት ነው በሶስት ይከፍሉታል የሥነ መለኮት ሊቃውንት። ኤግዚት ያደረጉ አሉ፣ ያለፉ አሉ። ኤግዚስት የሆኑ ደግሞ አሉ፣ የሚኖሩ አሉ። ኢመርጅ ደግሞ የሚያደረጉ አሉ፣ ትውልድ ማለት ነው። ስለዚህ ሪሊ ወጣትነታችን የሚገባው ለእግዚአብሔር ነው። ይህንን ወጣትነት ደግሞ ማባከን የለብንም። ከእግዚአብሔር ጋር ስንሆን ነው። ለዚህ ነው ጎበዞች ሆይ ክፉን ክፉን ስላሸነፋችሁ ጽፍላችኋለሁ ይላል። ክፉን ማሸነፍ መቻል ሪሊ ጎበዝ ነው ማለት ነው። ጎበዝ የምንለው ከእግዚአብሔር ጋር ኅብረት ያለው እንጂ የእውቀት ጉዳይ አይደለም። የጉልበት ጉዳይ አይደለም። የስልጣን ጉዳይ አይደለም። የሀብት ጉዳይም አይደለም። ሪሊ ስለዚህ በጉብዝና ወራት ፈጣሪን አስብ ይላል። ታስታውሻለሽ? ያለሽ ማቴዎስ ወንጌል ምዕራፍ 21 ላይ ቅዱስ ጴጥሮስ ሲነግረው ግልገሎቼን አሰማራ አለ አደለም? ግልገሎቼን አሰማራ፣ ጠበቶችን ደግሞ ምን በል? ጠብቅ በጎቼን አሰማራ ይላል። አየሽ? ግልገልም በግም የሚሰማራ ነው። ጠቦት ግን ሊጠበቅ ይገባዋል። ምን ያህል ኢንፈሳስ ትኩረት መሰጠት እንዳለበት ወጣትነት የሚጠበቅ ነው የሚጠበቅ ነው ስለዚህ ነው አባቶች ካህናት ወጣቶች ላይ ብዙ ትኩረት አድርገው መስራት እንዳለባቸው የምንማረው ማለት ነው። ለምን ግልገልን በግን አሰማራ ተብሎ በተለየ ትኩረት ደግሞ ጠቦቶቼ ጠብቅ ስለተባለ ማለት ነው። ከዚሁ ጋር በተያያዘ እንደው ቤተ ክርስቲያናችን ለወጣቱ ምን እየሰራች ነው? ወጣቱስ ለቤተ ክርስቲያን ያለውን ጊዜ በአግባቡ ለቤተ ክርስቲያን እየሰጠስ ነው ወይ? አው እንግዲህ ቤተ ክርስቲያን ከዚህ አንጻር እንዴት ነው ማየት ያለበት? አስቀድመን እንዳልነው ለቅዱስ ጴጥሮስ የሆና ልጅ ትወደኛለህ ወይ ሲለው እንደምወደ አንተ ታውቃለህ እያለው ሶስት ጊዜ ግልገሎችን ጠብቅ አሰማራ ጠቦቶቼን ጠብቅ፣ በጎቹን አሰማራ ይላቸዋል፣ ይለዋል ማለት ነው። እንግዲህ ወጣቶች መጠበቅ አለባቸው፣ መጠበቅ አለባቸው። ይሄ ደግሞ መሠረታዊ የቤተ ክርስቲያን ተልእኮ ነው፣ ተልእኮ ነው። ከፍ ያለ በምንም በምን ሊገለጽ የማይችል ማለት አማራጭም የሌለው ትልቁ ተልእኳችን ነው የመጠበቅ ማለት ነው። ታዲያ ቅድስት ቤተ ክርስቲያናችን ይህንን ተልእኮ እንዴት እያደረሰች ነው? ያው እያደረሰች ነው። ነገር ግን በሚገባው ልክ ነው ወይ የሚለው አይደለም። እውነት ለመናገር ልክ በሉቃስ ወንጌል ምዕራፍ 10 ላይ ጌታችንን አንድ ህጋዊ ይጠይቀዋል። ጌታዬ ሆይ የዘላለም ህይወት ወርስ ዘንድ ምን ላድርግ? ይለዋል እንግዲህ ያው ሊፈትነው ነው። በእርግጥ ይሄ ህጋዊው ማለት ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በህግጋት የታዘዘውን የታዘዘውን አታውቅምን አለው ማለት ነው። ያው በጠየቀው መለሰው። ህግጋቱማ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ ውደድ ቀጥሎ ደግሞ ባልንጀራህን እንደ ራስህ አርገህ ውደድ ይላል ብሎ ይመልስለታል ማለት ነው። እንግዲያውስ በህይወት መኖር ከፈለግ ያው በህይወት ማይኖር ማን ማይፈልጋል፣ በእውነት ይሄንኑን ህግ አድርግ፣ ይሄንኑን ጠብቅ ይለዋል ማለት ነው። ታዲያ እንደዚህ ብሎ ጌታችን ለህግ አዋቂው ሲመልስለት ህግ አዋቂው ባልንጀራዬ ማን ነው ብሎ ይጠይቀዋል ማለት ነው። ባልንጀራ ባልንጀራዬ ማን ነው ብሎ ሲጠይቀው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ትልቅ የሆነ ምሳሌ ይነግረዋል። አንድ ሰው ነበረ ነው ብሎ የሚጀምረው ከኢየሩሳሌም ወደ ኢየሪኮ ወረደ ይለዋል ማለት ነው። ታዲያ ከኢየሩሳሌም ወደ ኢያሪኮ ሲወርድ፣ እንግዲህ ኢየሩሳሌም የቤተ ክርስቲያን ምሳሌ ነው። ኢየሪኮ ደግሞ ዓለም ናት። ሲወርድ ሽፍቶች ያገኙታል፣ ይደበድቡታል። ሰውየውም ማለት ነው በጣም ይደበድቡታል። ኦልሞስት ከሞትና በሕይወት መካከል አድርገውት ሽፍቶች በጣም ደብድበውት ይሄዳሉ ማለት ነው። ታዲያ የተደበደበው ሰውዬ ሳለ አንድ ፈሪሳዊ ካህን ያልፋል ማለት፣ ሲያልፍ አይቶት ያልፋል ይሄዳል ማለት ነው። አንድ ደግሞ ሌዋዊ ይመጣል፣ አሁንም አይቶት ያልፋል ማለት ነው። አንድ ግን ሳምራዊ ይመጣል በዛ ሲያልፍ መንገዱን እየሄደ ነበረ። ሲያየው በጣም በሕይወትና በሞት መካከል ውስጥ ነው ያለው ሰው እና አየው፣ አዘነለት ነው የሚለው ይህ ሳምራዊው ሰው አዘነለት፣ አዘነለት። እነሆ ቁስሎቹን በጣም አይቶ በጣም ራራ። አዝኖለትም አልቀረም ዘይትና የወይን ጠጅ በቁስሎቹ ላይ አደረገለት ይላል። ዘይትና የወይን ጠጅ በቁስሎቹ ላይ አድርጎ እነሆ በአህያው ላይ ጫነው፣ በአህያው ላይ ጫነውና እስኪነጋ ድረስ ከሱ ጋር ሆኖ አድሮ በነጋታው ልክ ለሰው ማለት ነው በአደራ መልክ የቤት ክራይም እንዲከፍሎ ሁለት ዲናር ሰጥቷቸው ሄደ ነው የሚለው ሄደ ነው የሚለው። ስመጣ ምናልባት ያወጣችሁት ወጪ ካለ እመልሳለሁኝ ብሎ ሁለት ዲናሩን ሰጥቶ ይሄዳል ማለት ነው። እንግዲህ ይህንን ታሪክ ከነገረው በኋላ ክብር ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእነዚህ ከሦስቱ ባልንጀራው የቱ ይመስልሃል ብሎ ይጠይቀዋል ማለት ነው። ምሕረት ያደረገለት ብሎ ይመልሰዋል ማለት ነው። እንግዲያውስ አንተም እንደዚሁ እንደ ሳምራዊ እንደ ደጉ ሳምራዊው ሁን ብሎ ይመልስለታል ማለት ነው። በእውነት ቤተ ክርስቲያን ይሄ ክህነታዊ ኖላዊ ተልእኮ አላት። ልክ እንደ ደጉ ሳምራዊ ማለት ነው። ደጉ ሳምራዊ እንዳዘነለት እንደራራለት ማለት ነው። እኛም ልክ ቤተ ክርስቲያን ካህናት እና አባቶቻችን፣ እንዲሁም አገልጋዮቹ በሙሉ ህዝበ ክርስቲያኑን በሙሉ እንደዚህ አይነት ርኅራሄ ሊኖረን ይገባል። ልናዝንላቸው ልንራራላቸው ይገባል ማለት ነው። ተልእኮ በእንደዚህ አይነት መልኩ ነው። ያ ሰው ቁስላለው ወይ አፍንጫውን አልያዘው ወይ ጥሎት አልሄደው ሄዶ ነው የነካው ማለት ነው እና ልንነካው ልንዳስሰው፣ ልንረዳለት ይገባል ማለት ነው። ምክንያቱም ፍቅር ርኅራሄን ይፈልጋል ማለት ነው። ሰውን ስለምንወደው ነው፣ ስለሚገባው ነው፣ ማዳን ስላለብን ነው። ይሄ የተላክንበት መሰረታዊ የቤተ ክርስቲያን አስተምህሮ ነው። ስለዚህ ልክ እንደ ደጉ ሳምራዊ ልንሆን ይገባል ማለት ነው። አባቶቻችን ካህናት ወርደው ወርደው ልክ እንደ ደጉ ሳምራዊ ሆነው ያንን ነገር አገልግሎ መስጠት አለብን ማለት ነው። ልክ ክብር ይግባውና ጌታችን ታስታውሻለች መቼስ ያ የጠፋው በግ ከመቶ በጎች መካከል አንዱ በግ ሲጠፋ አደለ፣ ዘጠና ዘጠኙን በበረት ትቶ አንዱን ሊፈልግ ሄደ። በጣም የሚገርም እኮ ነው በእውነት ማለት በአንድ ሌሊት እኮ ከዘጠና ዘጠኞች ውስጥ አንዷ ወልዳ ሊተካው ይችላል። የመተካት ጉዳይ አደለም፣ በእውነት የቁጥርም ጉዳይ አደለም። ለአንዱ በግ ሲል ሊፈልገው ወጣ። ከዛንስ ካገኘው በኋላ ምን አደረገው? አነሳው፣ ብድግ አደረገው ያንም በግ፣ ከዛንስ በጀርባው ተሸከመው። የሚገርምረኛ እኮ ነው በእውነት የሚገርምረኛ የሚገርምረኛ አዘነለት እግሮቹ ወድቅ ማለት ሲሄዱ ዝለው ይሆን ብለው አዘነለት በግ ይሸታል እንደምታቂው ግን ሽታውን እንኳን አልተጸየፈውም ይሄ እረኛ ከጀርባው ላይ ነው ያዘለው ማለት ለዚህ ነው ታምረ ማርያም ላይ ሲነበብ አደለ የጠፋውን በግ አዳምን ባገኘ ጊዜ ደስ ያለው በጀርባውም የተሸከመው የሚገርም እረኛ ነው ይሄ እረኛ አዘነለት እግሮቹ እኛ አሁን አንድ የራሳችን ልጅ ቢጠፋብን ፈልገ ነው ፈልገ ነው ደክመን ስናገኘው ብንችል እንገርፈዋለን እንጂ በፍጹም ልናዝለው አንችልም። ግን ይህ እረኛ አዘነለት፣ በጀርባውም ተሸከመው። እስኪፈልግ እስኪያገኘው ድረስ ነው የፈለገው። የሚገርም እረኛ እኮ እንደው ይውጣ በወጣ ይቅር አላለም። እስኪያገኘው ድረስ ፈለገው። ይሄ እረኛ ልክ ቤተ ክርስቲያን በእውነት በእንደዚህ አይነት አገልግሎት የእረኝነት የኖላዊነት በእውነት ይሄ ፓስቶራል የምንለው ያ ሪሊ ገብቶናል ወይ? ይሁልሽ በብሉይ ኪዳን በብሉይ ኪዳን ከኃጢአተኛው መለየት ነበረ። መለየት ተለዩ ነው የተባለው። በአዲስ ኪዳን ግን መንካት ነው። እቅፍ አድርጎ ማቀፍ ነው። ወደ ቤት ማምጣት ነው። በዛ ጫማ ማሰብ ነው። ያንን ሪሊ የኖላዊነቱን እንትን ተረድተነዋል ወይ? ካህናት በዚህ ደረጃ ነው ወይ የጠፉትን በጎች ለመፈለግ የሚሄዱት? እንግዲህ ቤተ ክርስቲያን እያደረገች ነው ግን የሚጠበቅባትን በዚህ ደረጃ በዚህ ልክ ስለሆነ ይህንን የማድረግ ኃላፊነቱ ታማኝነቱ በእውነት ሊገባል ሊኖረን ይገባል ማለት ነው። መልካም መምህር፣ ምናልባት እንደው ወደ ዛሬው አንኳር ስንመለስ ብዙ ጊዜ በፊት ትራንስፖርት ላይ ምናልባት ብዙዎቻችን ልናስታውስ እንችላለን መጻሕፍት ይዘው የሚገቡ ትራንስፖርት ላይ ቆመው እንኳን ባስ ላይ የሚያነቡ ሰዎችን ማስተዋል የተለመደ ነበረ። አሁን አሁን ላይ እሱ ነገር እየቀነሰ መጥቷል እና እንደው መጽሐፍ ማንበብ ጥቅም አለው ወይ? ጥቅሙስ ምንድን ነው? ለምንስ በፊት የምናየው ይሄ የመጽሐፍ ቅዱስና ይሄ የመጽሐፍተ ምናልባት እንደው መንፈሳዊ መጽሐፍ ባይሆን ልብ ወለድ መጽሐፍቶችን እንኳን ብዙ ጊዜ ስናነብ ነበር ያለፍንበት ነው ብዙ የተማርንበት ነበር እና አሁን ላይ ከመንፈሳዊ መጽሐፍትን ማንበብ ከብዙዎቻችን ሕይወት የራቀው ሆኗል። እንደው መጽሐፍ ማንበብ ጥቅም ይኖረዋል ይህ የበፊቱ ትውልድ ተጠቅሞበታል ብዬ ስለማምን ነውና እስቲ መጽሐፍና ወጣትነትን እስኪ ቢያያይዙልኝ አዎ በጣም ሰፊ ርስ ነው በእውነት እንግዲህ ስለ ንባብ ስለ ንባብ ጠቀሜታ እንደው አንድ ሁለት የለም ማለት ኦቪየስ ነው ይታወቃል ማንበብ እንደሚጠቅም ማለት ነው ያው ምንም እንኳን ሰው ህገ ልቦናው የውድቀት ነው። በነገራችን ላይ ንባብ አሁን መጽሐፍት የመጽሐፍት መኖር ሰው በህገ ልቦናው ህሊናው ያው ወደ እግዚአብሔር አፍሌት ያደረግ ነበረ። ነገር ግን እሱን ትባ ለማድረግ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ለቅዱሳኑ አደለ ደራሲው። አሁን ቅዱሳን መጻሕፍትን ነው የምንነጋገረው። መቼስ ቅዱሳን መጻሕፍትን ያጻፈው ራሱ ነው፣ ባለቤቱ እሱ ነው። ቅዱሳን በመንፈስ ቅዱስ መነሳሳት ይጽፈውታል፣ ኢንስፓየር ነው ማለት ነው። ስለዚህ ቅዱሳን መጻሕፍትን ማንበብ እጅግ እጅግ የሚጠቅም ነገር ነው። ጠቀሜታው ብቻ በጣም ሰፊ ነው። እውነት ለመናገር እውነት ለመናገር የንባብ ባህላችን አስቀድመው አንቺም እንዳልሽው አሁን እኮ በቃ ድርቅ ተመተናል። እንደውም አንድ አባባል አለ፣ ከኢትዮጵያኖች ብር ለመደበቅ ወይንም ደግሞ ለመሰወር ከፈለግ አደለ፣ ባንክ አታስቀምጥ፣ መጽሐፍ ውስጥ አድርገው። ለምን የገልጦ የማንበብ ልምዱ በጣም እየጠፋብን ነው። ነገር ግን እኮ ታስታውሻዋለሽ የኢትዮጵያዊ ጃንደረባ ምን ያህል በነገስታት ባለስልጣን ሆኖ እንኳን ያ ሁሉ ኃላፊነት እያለበት ከቅዱሳን ማንበብን ቅዱሳን መጽሐፍትን ማንበብ ባህል የሆነው ነው። የሐዋርያት ሥራ ምዕራፍ ስምንት ስታይ ማለት ነው አደለ። እንደውም ፊሊጶስ መጥቶ ጠየቀው አደለ፣ ሲጠይቀው የምታነበውን ታስተውለዋለህን ሲለው የሚወራኝ ሳይኖር እንዴት አውቃለሁ አለው። በደንብ አድርጎ አስተማረው። እነሆም ክርስትናም ለሀገራችን ለመግባት ምክንያት ሆኗል። ስለዚህ ከፍ ያለ ትልቅ ታሪክ አለን በንባብ ዙሪያ ላይ ማለት ነው። የኦሪት መጽሐፍት እያነበበ ማለት ነው እና የሚገርም የሚገርም ነው ግን አሁን ላይ የንባብ የንባብ እየጠፋ ነው የሞር ይሄ በተለይ ሚዲያውም በጣም አፌክት አድርጎናል። ቅዱሳን መጽሐፍትን ማንበብ በተለይ አሁን ንባብ በእኛ ቤተ ክርስቲያን ንባብ ብቻውን ንባብ ይቀትል ነው አደለም። ንባብ ይቀትል ወትርጓሜ ያድን። ትርጓሜ ነው የሚያድ ነው። አሁን ንባብ ዝም ብሎ ማንበብም አይደለም፣ የሆነ ጃርገን ኢንፎርሜሽን የማጨቅ አደለም። በነገራችን የድህነት ጉዳይ ነው። ቅዱሳን መጽሐፍትን ካላነበብን፣ እሺ ምን እናንብብ ነው ጥያቄ ማለት እኛ ቦጊዳ ሀሁ መቁጠራችን ሬሊ ኤቢሲዲ መቁጠራችን ቅዱሳት መጽሐፍት እንዳናነብ የሚረዳ ካልሆነ አዘ ኤንድ ኦፍ ዘዴ ምን ይጠቅማል? ምን ይጠቅማል? በእውነት እውቀታችን፣ ንባባችን ቅዱሳት መጽሐፍት እንድናነብ ነው። እንድናነብ ነው። እንድናነብ ነው። የሆነ ልብ ወለድ የማንበብ ጉዳይ ወይ ሌላ ሌላ ነገር፣ ቅድሚያ የምንሰጠው ነገር አለ እውነት ለመናገር ከፍ ያለ በምንም በምን ዘ አልቲሜት ሪያሊቲ ማለት ዘ ኦንሊ ኤንድ ዘ አልቲሜት ሪያሊቲ ቅዱሳን መጽሐፍት ማንበብ ነው። ይሄ ለድርድር የሚገባ አይደለም፣ ለድርድር የሚገባ አይደለም። እንግዲህ በንባብ በኩል ሶስት አይነት ነው ያለው። አንደኛው እርኩሳት መጽሐፍት አሉ። እንግዲህ አሁን ሰው ብፌ ምግብ ላይ ቢቀርብለት መርጦ ነው የሚበላው። አዎ እንጂ ምግብ ስለሆነ ብቻ ዝም ብሎ ደርሶ አይበላም። ሆዱን ያማዋል፣ ቲማቲም ያደረ ከሆነ ብዙ ብዙ ነገሮች አሉ። ስለዚህ ክርስቲያኖችም መጽሐፍትን ይመርጣሉ። አየሽ፣ መጽሐፍትን ይመርጣሉ። እርኩሳት መጽሐፍት አሉ እንደምታቂው። ምኑን ደግሞ መጽሐፍት አሉ። አሁን ምኑን የምንላቸው ማያረግሱም የማይቀድሱ መጽሐፍት ናቸው። አካዳሚክ መጽሐፍቶች የምርምር ሊሆኑ ይችላሉ። ጥሩ ናቸው እነሱ ለመኖር በዚህ ዓለም ማለት ነው። ነገር ግን ከዚህ ከፍ ያለ ብቻ አይደለም አማራጭም የለንም ነው። ይሄ የማወዳደር ጉዳይም አይደለም በነገራችን ላይ ማለት ቅዱሳን መጽሐፍትን ማንበብ እኛ ዓላማችን ቅዱስ የመሆን አይደል፣ ወደ ቅዱሳንን የመናፈቅ ጉዳይ ነው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና ቅዱሳን ልክ እንደ ሰማይ ናቸው ነው የሚለው ሰማይ ልክ ፀሐዩን ክርስቶስ እንደሚያሳዩት ልክ እንደሱ ናቸው፣ ደመና የማይሸፍናቸው ንጹሕ ሰማይ ናቸው ይላል። ልክ ቅዱሳንን ስለምንናፍቅ ነው። ስለ ቅዱሳን ገድል ብናነብ፣ ስንክሳሩን ብናነብ፣ መጽሐፍ ቅዱስን ብናነብ ቅዱስ የመሆን ምኞት አስቀድመ ስለምናስብ ያንን ለማድረግ እኔ እግዚአብሔር እንደምመስለው እናንተ እኔን ምሰሉ ብሎ ቅዱስ ጳውሎስ እንደተናገረን ብርሃን አለ ያንን የመናፈቅ ጉዳይ ነው። አዎ ቅድስናን ከመናፈቅ ጉዳይ ቅዱሳን ታሪክን እናነባለን፣ ቅዱሳን መጻሕፍት እናነባለን። አዎ ስለዚህ ለዚህ ነው ወንጌላት መንባባት በቅዳሴ ሰዓት የሚነበቡት። አዛሁን ያው ቅዳሴው ዜማው ስለ ክርስቶስ ነው ሁሉ ነገር ማለት ነው። እያንዳንዱ ነገር እኛን ከእግዚአብሔር ጋር ያለን ህብረት ከቅዱሳን መላእክት ከቅዱሳን ከቅዱሳን አባቶች ጋር ፍጹም የሆነ ህብረት እየኖረን የምናድግበት ነው። ያ ደግሞ ዝም ብሎ አይመጣም። ከንባብ ያንን ከመስማት ትርጓሚውን ከማዳመጥ። በነገራችን ላይ እዚህ ጋ በጣም ጥንቃቄ ማድረግ ያለብን ነገር ልክ የኦርቶዶክስ ብልጫው ምንድን ነው? የኦርቶዶክስ ብልጫው ዝም ብሎ ቃል እግዚአብሔርን የመስማት ጉዳይ ብቻ አይደለም። ቃል እግዚአብሔሩን ከሰማ በኋላ ምስጥራትን ነው የምትካፈለው። ና ነው ወደ ቅዳሴውና ያ ኤውካሪስቱን ቅዱስ ቁርባውን ተቀበል ከሚስጥራት መሳተፍ አለ። እጅግ የሚገርም ነው። ስለዚህ ቃል እግዚአብሔሩን የመስማት ብቻ ሳይሆን ከቅዱሳን ሚስጥራት እየተካፈሉ ከእግዚአብሔር ጋር ያለን ህብረት እጅግ ከፍ እያለ የሚያድግ ነው የሚያድግ ነው የክርስትና ህይወት እንጂ ቃለ እግዚአብሔር ብቻ ሰምቶ በዛ ረክቶ የመሄድ ጉዳይም አይደለም። ብልጫ አለው። የሆነ ኢንሴንቲቭ በመስጠት የቻሪቲ የበጎ አድራጎት ነገር አይደለም። አይደለም፣ አይደለም። ሰውን አስተምረ ነው መጽሐፍት ሪሊ አንብበ ነው ቅዱስ ቁርባን የማይቀበል ከሆነ በሚስጥራቱ የማይካፈል ከሆነ ሪሊ ድኗል ወይ? ነው የመዳንና የለመዳን ጉዳይ ነው ጥያቄው። ያ ነው ወደዛ እንዲያድግ ያንን ህብረት እንዲቀጥል እየጨመረ ከፍ እንዲል ወደ ቅዱሳን ህብረት እንዲገባ ነው። ስለዚህ አንብበን ማንበብ ብቻ አይደለም፣ ማንበብ ብቻ አይደለም፣ ህይወት ነው አደል እ ወይ ኦፍ ላይፍ ነው። ስለዛ ያነበብነው መኖር የምንችለው አክቹዋላይዝድ የምናደርገው ቅዱሳት ምስጢራትን በመካፈል ነው እንጂ ምንም ያህል እውቀት ቢሰበስብ ምንም ያህል ቢያነብ ምስጢራትን ካልተካፈለ ምንድን ነው ሊሆን የሚችለው ማለት ነው። የተከበራችሁ ተመልካቾቻችን የዛሬው መርሃ ግብራችን ክፍል አንድ ይህንን ይመስል ነበር። በቀጣይ ሳምንት ክፍል ሁለትን ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ በድጋሚ ክብረት ይስጠልን። ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ፤ በነሱ ታገኙናላችሁ። የዩትዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ መረጃዎቻችን ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ እናቀርባለን። የፌስቡክ አካውንታችንንም ፎሎ እያደረጋችሁ መረጃዎችን እንድታጋሩ ጥሪ እያቀረብን እኛ ከዲዋ በቃን ቀሪ የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። በያላችሁበት መልካም ሳምንት እንዲሆን እንመኛለን።